አባይ ይመጣሉ የሚል እሳቢ ያልነበረኝ ቅድም ቀደም ካልከኝ ጋር ብዙ ቦታ ስለማይገኙ ስለሚያማቸው ምናምን አይመጡም፣ ግን ልክ ሲመጡ ሲገቡ ሳይ ከሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበርኩ። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና፣ ይሄንን የእውነት እንትና አለቀሱ እየተባለ አጀንዳ ስለሆነ መንጋው በዚሁ ከቀጠለ ገድል ማሳተሙ አይቀርም። እዛው የምስራች የምስራች አለ። አርፈዋል። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ አሬ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስክሬ ሳደርሳችሁ፣ እኔ አለው። እግዚአብሔር ይመስገን። ለዚህ የዩትብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ባሳለፍነው ሳምንት እንግዲህ የእስልምና አባት የሆኑት እንዲሁም የሁላችንም አባት የሆኑት ሀጂ ሙፍቲ ከዚህ ዓለም በሞት ተለይተዋል። ለእስልምና እምነት ተከታዮች እንዲሁም ለቤተሰቦቻቸው፣ እሳቸውን ለሚወዱ በጠቅላላ መጽናናትን እመኛለሁ። እኔ በጣም እጅግ በጣም በጣም ነው እና መወዳቸው በጣም ነው ያዘንኩት ሲሞቱ። ነገር ግን ከመታመማቸው ጀምሮ ሆስፒታል ገብተው ከሆስፒታል ደግሞ ተሽሏቸው ወደ ቤታቸው ተመልሰዋል በተባለበት ሰዓት ላይ እጅግ በጣም ትልቅ ተቋውሞ ነበረ። ቲክቶክ ላይ በኮመንት ላይ በጣም ብዙ ሰዎች እንዴት ድነው ወደ ቤታቸው ይገባሉ የሚሉ እጅግ በጣም የሚያሳዝን ኮመንት ነበረ። ደግሞም ከዚህ ዓለም በሞት ሲለዩ እጅግ በጣም ደስ ያላቸው እነዛ ሰዎች አሉ እና የራሳቸው እምነት ተከታይ የሆኑት ናቸው እና እንደዚህ አይነት ኮመንት የሚሰጡት፣ በቪዲዮ ሁላ ወጥተው ደስታቸውን እስከ መግለጽ ያደረሱ ሰዎች አሉ። እጅግ በጣም የሚያሳዝን ነው። እነዛን ቪዲዮዎች እናያለን። አባታችን አባ ገብረ ኪዳን የተናገሩትም ንግግር አለ። እሱን እናያለን። ቪዲዮዎች ለብዙ ሰዎች እየተዳረሱ ስላልሆነ ላይክ እና ሼር እያደረጋችሁ ለብዙ ሰዎች እንድታዳርሱልኝ በትትና ጠይቃችኋለሁ። ወደ ቪዲዮች እንላል። አባ ይመጣሉ የሚል እሳቤ አልነበረኝ። ቅድም ካልከኝ ጋር ብዙ ቦታ ስለማይቀኙ ስለሚያማቸው ምናምን አይመጡም። ግን ልክ ሲመጡ ሲገቡ ሳይ ከእሳቸው ላይ አንድ ፎቶ እንደማገኝ እርግጠኛ ነበር። ይህን ህል ቫይራል ይሆናል ብዬ ባልጠበቅም ግን ሙስሊሙ የሚቀባበለው ፎቶ ይኖራል ብዬ አስቤ ነበር። ለምን በብዙ ኢቨንቶች ካየ ሸህ ሰይድ አህመድ ሙስጠፋና በከር ብዙ ብዙ ነገሮችን አንድ ወይ ሁለት ፎቶ ጥሩ እንዲሆን እፈልጋለሁ። ቅድም እንዳልኩ ነው፣ ኢቨንቱን በአንድና በሁለት ፎቶ መግለጽ መቻል አለብህ ብዬ አስባለሁ። እንደ ሚዲያ እንደ ሚዲያ ካሜራማን ንግግር ሲያደርግ ብቻ አንስቼ ወይ ዋይድ ሹት አንስቼ ምናምን መቀመጥ አልፈልግም። የሆነ ነገር ሰው ሊገልጽ የሚችል ነገርን መፍጠር መፈለግ እፈልጋለሁና፣ ልክ ሲገቡ ሳያቸው በእርግጠኝነት የሆነ ፎቶ እንደማገኝ እርግጠኛ ነበር፣ ግን ይህን ያህል ቫይራል ሆኖ ይህን ያህል ይመጣል የሚል እሳቤ የለኝም። ፎቶውን ሳነሳቸው ልክ መጥተው ሲቀመጡ እንዳልኩ ወሰንኩ የሆነ ነገር ማግኘት አለብኝ። ከዛ በተደጋጋሚ ፎቶ አነሳቸው ነበር ሞሽናቸውን የፊታቸውን እንቅስቃሴ ሁሉ ነገራቸው። ቢያንስ ቢያንስ የእሳቸው ፎቶን ብቆጥርልህ እንደዚህ ያነሳዋቸውን ሰላሳ አርባ ፎቶ ይሆናል። ከዛ ውስጥ ነው አንዱ የምታወጣ ያቺ ኢንሲደንት የተፈጠረችው። ልጃቸው የሙፍቲ ልጅ ላ ርሐማቸው ንግግር ሲያደርግ ነው መልቀስ የጀመሩት። ኖርማል ሲመጡ ነበረ፣ ከመጀመሪያም ደግሞ በሀዘኑ ፊታቸው ላለ ግን እንባው መምጣት የጀመረው የዛኔ ነበር። ስለዚህ ምንድና ያደረኩት ጥሩ ፎቶ መነሳት ነበረበት። ስለዚህ አይን እይታቸው መጠበቅ አለበት፣ መዞር የለባቸውም ምናምን። አሁን ይህም ፎቶ ላሳድገው ብትል የፈለገ ትልቅ ብታያቸው አይን እይታቸው ፊት ለፊት ስለሆነ አንተን የሚያዩ እስኪ መስልህ ድረስ ፐርፌክሽን መጠበቅ ስለነበረብህ ማለት ነው። ስለዚህ ፎቶ የተነሳው ዝም ብሎ የተነሳ ሳይሆን ታሪክን ይዞ እንዲመጣ ፈልግ ያነሳት ፎቶ ነው። የእሳቸውን ግንኙነት የአብሯቸውን ነገር ምናምን ስለማቀው የነበሩኝን ፎቶዎች ስለማቀው አባ ሲመጡ ሊሰማቸው የሚችለውን ሀዘን ማስቀረት ነበረብኝ ብዬ ስላሰብኩ ነው ያን ፎቶ ያነሳሁት። ና እንዳየኸው ነው ፊታቸው ላይ ምንም ነገር በቃ እንትና ኤፍሬም የሚባል ጋዜጠኛ ልጅ የጻፈውን ካየኸው ይህን ፎቶ አይቶ ጥሩ ጸሐፊ የሆነ ሰው ቢያገኝ አንድ መጽሐፍ ይወጣዋል አለ በፎቶ ብቻውን። ያው እንግዲህ ተከታትለን እንደተመለስነው ነው። ይህ ፎቶግራፈር እንግዲህ በሀጂ ሙፍቲ የቀብር ስነ ስርዓት ላይ ንግግር በሚደረግበት ሰዓት ላይ ብፁ አባታችንን ፎቶ ያነሳው ነውና ያ ፎቶ ደግሞ ቫይራል ወጥቶ ብዙዎችን መነጋገሪያ ሆኗልና የእስልምና ተከታይ የሆኑት ግማሾቹ ግማሾቹ ማለት ነው የሀጂ ሞት እጅግ በጣም ደስ ያላቸው ሲታመሙ ጀምሮ ደስ ያላቸው፣ ወደ ቤት ሲገቡ ደግሞ በጣም የተከፉ፣ ሲሞቱ ደግሞ እጅግ በጣም ደስ ብሏቸው ወጥተው ደስታቸውን የገለጹ ሰዎች የእነሱ አካል የሆኑ ሙስሊሞች እና ሙስሊሞች ለሁለት የተከፈሉ ወይ ደግሞ እንደዚህ ብዙሃን ናቸው ብዬ አላስብም ነበረ። አንድ ነበር የሚመስሉኝ። ነገር ግን ብዙ ሙስሊም እንዳለ ያየንበት ሁኔታ ነው። እና ይህ ፎቶ እንዴት ቫይራል ይወጣል፣ እንዴት እሳቸው መነጋገሪያ ይሆናሉ ብለው ደግሞ ብዙዎች ጥላቻቸውን እየገለጹ ነው። እና እሱን ደግሞ ቪዲዮዎች አይተን ነው። ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነው እና ይሄንን የውነ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የውሸት ለቅሶ ዋይ ዋይ ዋይ አትበሉብን። እኛ የሆነ እንትን አይደለም ምንም ራሱ ማለት ነው። የውሸት አታልቅሱ። የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ። ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን። እንደናንተ አይነት ክብረ ቢስ መቼ የተከበረ አባት ያውቃል? እንደናንተ አይነት ትቢተኛ መች የትህትና አባት ይገባዋል። እንደናንተ አይነት በጥባጭ መች የፍቅርና የአንድነት አባት ይገባዋል። የቅዱስ ፓትርያርካችን እንባ የኦርቶዶክሳውያን ሁሉ እንባ ነው። የቅዱስነታቸው ሐዘን የኢትዮጵያን ሁሉ ሐዘን ነው። እየመረረህም ቢሆን ዋጠው እየመረረህም ቅሽሽ እያለህም ቢሆን ተቀበለው ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ኦርቶዶክሳያን በሙሉ ባለ ማዕተብ በሙሉ ማርያምን እያለ ይወዳቸዋል ማርያምን ደግሞ እንወዳቸዋል ኦርቶዶክሳያን እንደዚህ ያደርጉልኝ በማርያም ሁላችሁም ማለት ነው ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሀጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ ሁላችሁም ሁላችሁም ኮሜንት ላይ የቅዱስነታቸው ቡራኬና ጸሎት ከኛ ጋር ይሁን። ያው እንግዲህ ተከታትለን እንደተመለስነው ነው የብፁ አባታችን እንባ የውሸት እንባ ነው እያሉ ነውና ከብዙዎች መካከል አንዱ ነው እና ይሄ ልጅ በቲክቶክ እንደምናውቀው እጅግ በጣም በጥባጭ ነው እና ከእንደዚህ አይነት ሰዎች የሚጠበቅ ንግግር ነው። እነሱ የምር ላያለቅሱ የምርም ደግሞ ላያዝኑ ይችላሉ። የብፁ አባታችን እንባ ግን የምር ነው። የብፁ አባታችን እንባ ብቻ ሳይሆን እኔ በበኩሌ የሀጂ ሙፍቲ ሞት እጅግ በጣም አሳዝኖኛል፣ ልቤን ነክቶኛል። በጣም ነው ያዘንኩት። እናም ደግሞ የአባታችን እንባ የሁላችንም እንባ ነው እንጂ የውሸት የምናለቅስ ኦርቶዶክሳውያን አይደለንም። አንተ ግን በጥባይ ሰሎን ካንተና አንተን መሰሎችን በጥባይ ሰሎናችሁ ላይዋጥላችሁ ይችላሉ። ሌሎች ደግሞ እሱም መሰል ደስታቸውን የገለጹ አሉና እነሱን ደግሞ አይተን እንመለስ። የምስራች፣ የምስራች አለ አርፈዋል። እንዴት አባቱ ደስ የሚልቀን ነው በእናታችን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 ሁላችንም እንጠይቅላለው። አመሰግናለሁ። ያው እንግዲህ እንደሰማነው ነው። እጅግ በጣም የሚያሳዝን ነው። ሰው ሲሞት እንኳን የራሳቸው አባት ሆኖ ይቅርና ሌላ ሰው ሲሞት በጣም ነው እና የሚያሳዝን ነው። ነገር ግን የምስራች ሰው ሞቶ የምስራች ማለት እጅግ በጣም በጣም የሚያሳፍር ነው። አባቷቸው ናቸው ትልቅ አባት ናቸው። የእነሱ ብቻ አባት ሳይሆኑ የሁላችንም አባት ናቸው። እጅግ በጣም የሚወደዱ አባት ናቸው። እና የምስራች ማለት እጅግ በጣም የሚያሳዝን ነው። ይህን ሰው እንግዲህ የመክሰስ ሙሉ መብት ያለው የእሳቸው ልጆች እና የእሳቸው ቤተሰቦች ናቸው። እና ለሕግ እንድታቀርቡ ስል በትትና ጠይቃቸዋለውኝ። ለሕግ መቅረብ አለበት። እንደዚህ አይነት ሰው መማሪያ መሆን አለበት ብዬ አስባለውኝ እና አባታችን አባ ገብረ ኪዳን ለእንደዚህ አይነት መጥፎ ሰዎች የሰጡት ትምህርት አለና እሱን ትምህርት አይተን መመለስ እግዚአብሔር ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ካንበሳ ይልቅ ይመራል ደንዳና ነው። ካንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ሰንጥቅ ይላል። እውነቴን የምነግራቸው አይባልም። እንደዚህ ምን አባቱን ጆሮውን ቢለው ኑሮ ይለን ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላት ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው ጠላ በጠላት ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞት አለ። ልበ ደንዳና አለመሆን እግዚአብሔርን መፍራት ማለት እንዴው ትልቅ ነገር፣ እንኳን አለመናገር ነው ትልቅ ነገር። ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገር አይደል? ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነት ነው። ለአባታችን ለርዕሰ ሊቃውንት ለአባ ገብረ ኪዳን ቃለ ሕይወት ያሰማልን መንግስተ ሰማያት ያወርስልን የአገልግሎት ዘመናቸውን ያብዛልን። እጅግ በጣም ደስ የሚል ትምህርት ነውና ይህንን ትምህርት ለሙስሊም ወገኖቻችን ቢሰሙት፣ እንደዚህ ለሚናገሩት ቢሰሙት እጅግ በጣም ደስ ይለኛልና። በሰው ሞት መደሰት፣ ሰው ሲከፋው መደሰት እጅግ በጣም የሚያሳዝን ነው እና የምሳሌ ደረጃ መድረስ በጣም ያሳፍራልና እኛ ክርስቲያኖች እኛ ኦርቶዶክሶች ምን አይነት ልብ እንዳለን ምን አይነት የሰው ፍቅር እንደምንፈልግ አንድ ሙስሊም በጣም ገርሞ ከራሱ ጋር እያነጻጸረ እነሱ እንዴት ቁራናቸው ወይም ደግሞ ሀዲሳቸው ምን እንደሚላቸው ኦርቶዶክስን ወይም ደግሞ ሌሎች ሰዎችን ሲያገኙ ምን እንደሚሉ በልባቸው እንዲህ ኖርማል ሲያወሩ ኖርማል ሊያወሯችሁ ይችላሉ። ነገር ግን በልባቸው ምን እንደሚሉና ኦርቶዶክሶች ግን እጅግ በጣም እንደገረሙት የተናገረ ቪዲዮ አለና እሱን ደግሞ አይተን እንመለስ። ሲያናግር እንኳን ሲጠራ የክርስትና እምነት ተከታይ ወድ ተከታይ እናንተ የመጽሐፉ ባለቤቶች ብሎ በክብር ቃል ነው የሚያናግረው። እኔ በጣም የሚገርመኝ እናንተ ክርስቲያኖች ምን አይነት ፍቅር ናችሁ? ምን አይነት ሰላም ናችሁ? እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ ይፈቅድልን እናንተ ላይ የአላህ ህዝነትና ራህመት በእናንተ ላይ ይሁን ማለት እኮ ይፈቅድልን። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋህ እንዴ፣ ሰላም ነው አላህ ያጥፋህ እንላለን። ግን ገና ስናየው ሰላም ነው እንዴት ነው እንላለን፣ በልባችን ግን አላህ ያጥፋህ። ከክርስቲያኖች ጋር እኮ እንድንሆን አይፈቅድልንም። አይቻልም፣ አይቻልም እኮ አብረናቹ እንድንሆን እኮ አይፈቅድልንም። ሲጀመር አብረና አብረናቹም ስንሆን እያወራናቸው በመሃል ማለት ግን ሰላም ነው አይደለ፣ አላህ ያጥፋህ፣ አንዳ ያጥፋህ ለምን በቁርአናችን አላህ ሱብሓነሁ ወተዓላ አይሁዶችንና ክርስቲያኖችን አላህ ያጥፋቸው ብላችሁ ጸልዩ በሉኝ። እኔ ማጠፋችኋለሁ አለው። እናንተ ምን አይነት ሰላማዊ ሰዎች ናችሁ? ምን አይነት መጽሐፍ ነው ያላችሁ? ፕሊስ፣ እባካችሁ በዚህ ቀጥልበት። የእናንተ ሰላምና ፍቅር የሰላም የሆነ ፍቅር የሆነ ሃይማኖታችሁ እኮ እኛን እየሳበል ነው ግን በጣም ላድንቃችሁ ይፈልጋል። ምን አይነት አምላክ ነው ያላችሁ? ምን አይነት አስተማሪ ነው ያላችሁ? ዋው! ስለ እስልምና ስለጠየቅኩ ቤተሰቦችን እያጨናነቋቸው ነው። እኔ ከአሁን በኋላ በእስልምና ጉዳይ ኡስታዞች ጋር፣ እነዚህ ሌቦቹ ጋር ይጅ ጥያቄ አልጠየቅም። ለምን እነሱ ጋር ጥያቄ ለመጠየቅ ብሄድ ቁጥር ክሊፕ ቅንብር እየሰሩ ነው። ቅንብር ለእኔ ጥያቄዎች መልስ መመለስ ተው። እነሱ ፖለቲካ ነው የሚሰሩት፣ ቪዲዮ እያቀነባበሩ ቤተሰብ ጋር ይዘው ይላሉ። እስልምና ላይ ጥያቄ ጨርሻለሁ፣ እኔ ጨርሻለሁ። ግን እስልምና ጉዳይ ላይ ካሁን በኋላ መጭመቅ ነው እንጂ ጥያቄ አልጠየቅም። መጭመቅ፣ እኔም እንደነሱ ልክ እንደ ኡስታዞቹ መጭመቅ እንጂ አልጠየቅም። ይህንም ፎቶ አይቼ ልቤ ደማ። አይደለም በስልኬ ውስጥ በልቤ ውስጥ አለ። ሀዘን ላይ ሀዘን ተጨመረብኝ። የኦርቶዶክስ አባት የእኛም አባት ብፁዕ ቅዱስ አቡነ ማቲያስ ረዥም እድሜ ይስጠወት፣ እንደው ክፉን ነገር ያረቅልዎት። ሁላችሁም የኦርቶዶክስ እምነት ተከታዮች፣ እኛ ስናለቅስ አልቅሳችኋልና ሀዘን ቤታችሁ አይግባ፣ ሁላችሁንም ከክፉ ነገር ይጠብቃችሁ። በሁሉም ነገር በጣም ነው የማመሰግናችሁ የኦርቶዶክስ እምነት ተከታዮች። እኔ በጣም የገረመኝ ነገር እዛኛው ጎራ ያላችሁ ሙስሊሞች በሀጂ ሙፍቲ ሞት የተደሰታችሁ እንደው ዝም ያለ ነጃ ወጣ ነው፣ ዝም ብትሉስ? ጆንግሪ ተከታትለ እንደተመለስ ነው ነው እንደዚህ አይነት ወንድሞች አሉና፣ እግዚአብሔር ይጠብቃቸው፣ እግዚአብሔር ደግሞ ወደ ቤቱ ይጥራቸው። እንደዚህ አይነት ጥያቄ ውስጣችሁ ላይ ሲፈጠር የአንዱ ሃይማኖት ምን አይነት ፍቅር እንደሆነ ሲገባችሁ፣ በሶሻል ሚዲያ ላይ ብዙ ሰዎች እየተቀየሩ ነውና፣ ሃይማኖታቸውን እየቀየሩ ነውና፣ ሙስሊሞች ወደ ኦርቶዶክስ ተዋህዶ እየመጡ ነውና፣ በጠየቃችሁ ቁጥር በተማራችሁ ቁጥር ወደ ኦርቶዶክስ መምጣታችሁ ግድ ነው እና አሁንም ቢሆን እግዚአብሔር ልቦናችሁ መልሶ ወደ ቤቱ ይጥራችሁ ልላችሁ እወዳለሁ። እኛ ኦርቶዶክሳውያን ፍቅርን የተማርነው ከክርስቶስ ነውና ሁልጊዜም ቢሆን ቀጥሎበት አትቀጥሎበት ብንባልም ባንባልም መድኃኒታችን ኢየሱስ ክርስቶስ የፍቅር አምላክ ነው እና ሁልጊዜም ፍቅር ነን እና ወደ ፍቅር ቤት እንድትመጡ በትትና ጠይቃችኋለሁ። ሌሎች ቪዲዮዎችን አይተንመለስ መንጋው በዚሁ ከቀጠለ ገድል ማሳተሙ አይቀርም። ዛሬ ሀውልት እናሰራለን ምናምን እያሉ ሲጣዣይቺ አልፌው ነበረ። ቅድም ፌስቡክ ስገባ የሙፍቲ ፎቶ ከአባ መፍክሬ ጋር አድርገው ፖስት አየሁኝ። ጌታ አብርሃም አምላክ፣ አባ መፍክሬ። እኔ የምለው ይቺ ሴትዮ እምነቷ ምንድን ነው? ኦርቶዶክስንም ትተቻለች፣ ሙስሊምንም ትተቻለች። በሀገራችን ጉግማንጉግ ይባላል እንደዚህ አይነቱ ሸይጣን እና ሰይጣን ተደብቆ ማለት ነው። እሷ ውስጥ ያደረው ሰይጣንም ሸይጣንም ተባብረውባታል። እባካችሁ ሙስሊሞች በቁርአን ኦርቶዶክሶች በመጽሐፍ ቅዱስ እንደው ቸብ ቸብ ብታደርጓት ሸይጣኗም ሰይጣኗም ይለቃታን ብዬ አስባለሁ። እኔ ከዚች ጋር ያው ቪዲዮ ስሰሩ በጣም ከባድ በትር ነው፣ በምላስ በትር ማለት ነው እሚደርስባችሁ እና ስንት አመታችን ይችን ሴትዮ ዝም ብለን እንከታተላታለን አንድ ቀን ጥሩ ነገር ለሀገራችን ተመኝታት አታቅም። ሀገር ከሀገር ብሄር ከብሄር ሃይማኖት ከሃይማኖት ስታጋጭ ብቻ ነው የምናያትና ሸይጣን ተደብቆ ጉግማንጉግ የምትባለው ይቺ ናት። በቃ በሷ ውስጥ ሸይጣንም አለ ሰይጣንም አለ። ሰይጣን በኦርቶዶክስ በኩል ገብቶባት ነው፣ ሸይጣን ደግሞ በሙስሊሞች ጠንካራ ሙስሊሞች ስታይ አትወድም፣ ጠንካራ ኦርቶዶክሶች ስታይ አትወድም። እነዚህ ተባብረው በእሷ ውስጥ ሰላደሩ፣ ባካችሁ እንደው ገልገል ብታደርጓት። ሰላምም አትፈልግ፣ በቃ አንድነትን አትፈልግም። ያች ሀገር እንደሆነች ወድርሽም ጠላሽም እንኳን ሊጠፉ የመሰረቱ የተቀበሉ ነብዩ መሐመድ የመሰከሩላቸው ኦርቶዶክሶች ናቸው። ማንም አያጠፋቸውም። አንቺ ትጠፊ ይሆናል እንጂ፣ እንደ አንቺ አይነት መሰሎችሽ ተያይዘው ሊጠፉ ይችላሉ። እምነትንም አትወክይም አንቺ። ጉግማን ጉግ ስለሆንሽ አማኝ አይደለሽም። ጉግማን ጉግ። እኔ ፎልስ አልወድም። ፎልስ ስለማልወድ ይወጣውን አጋልጣቸው አልሆንም። መሰረት አሁን እዚህ ዱንያ ሀገር ላይ ካንቺ የባሰ አጀንዳ ለማስቀየር በቀን አምስት ስድስት ቪዲዮ ትሰሪያለሽ። የኢትዮጵያ ህዝብ እኮ በራሳችሁ አንደበት እኮ እንዲነቃ እንዲባንን አደረጋችሁልን ከልብ እናመሰግናለን። በራሳችሁ ሰዓት ማለት ነው፣ ማንነታችሁን ስላሳያችሁልን። አባታችን ሐጂ ሙፍቲ አላህ ይርሐማቸው አላህ ጀነቱ ፍርዶስን ይወፍቃቸው። የሰው ልጅ ሁሉ የተፈጠረው ለመሞት ነው። እኛም ሟቾች ነን ቀናችን እስኪደርስ ድረስ እንጂ ገባችሁ አይደለ? እናንተ እንኳን ሞቱ እንኳን እንደዚህ ያሉ ስላላችሁ ምንም አልከፋ። ነው ስላላችሁ አይደለም የሞቱት ቃናቸው ስለደረሰ ነው። አልሐምዱሊላሂ ረብል ዓለሚን እንደዚህ በአማረ በክብር ተሸኝተውልናል፣ ሀገር አልቅሶ ማለት ነው። እንዲህም ያደረጋቸው ደግሞ እምነታችን መከባበርን፣ መቻቻልን፣ አንድነትን ፍቅርን የሚያስተምር እምነት ስላለን። እናንተ ግን እኛ ውስጥ ቁጭ ብላችሁ ከሌላ ሃይማኖት ጋር እንኳን ተቻችለን እንዳንኖር ስታባሉን ነበረ። አሁንም እኮ ነቃባችሁ። የኢትዮጵያ ህዝብ ማን እንደሆናችሁ ብዙ ሰዎች ብዙ ሰዎች በኮሜንት ሙስሊም ሲባል እምጠለው በአንድ ላይ ነበረ ለካ ማን እንደሆነ ውስጣችሁ ቁጭ ብሎ እንደዚህ የሚያባለው የሚያበጣብጠው። አሁን ነቅተናል። በጣም ይቅርታ አድርጉልኝ። ወላሂ ለአዚም ብዙ ኮሜንቶች እንደዚህ የሚል አይቻለሁኝ። እና በጣም ከልብ እናመሰግናለን መሰረት ህዝቦቹን እንደዚህ ኢትዮጵያን ህዝብ ስላነቃችሁልን

ሙስሊም ነን ባዮች ናቸው እንጂ ትክክለኛ ሙስሊሞች አይደሉም ብዬ ነው ማሰበው። በእኔ በራሴ የራሷ ወገኖች ምላሽ ሰጥተውበታል። ነገር ግን ይቺ ሴትዮ በቃ ባገኘችው አጋጣሚ መነጋገሪያ ርዕስ ለመሆን ነው እና የምትፈልገው። እግዚአብሔር ልቦናሽን ይመልሰው፣ ከክፉ ነገር ሁሉ ያውጣሽ። በቃ ክፉ ክፉ ነው እና የምታስቢ ከክፉ ሁሉ ነገር ያውጣሽ። ልን ነው የምፈልገው እና ሌላ ምንም ልልሽ አልፈልግም። እግዚአብሔር ልቦናሽን ብቻ ወደ ቀና መንገድ ይምራልሽ።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 ያው እንግዲህ በመጨረሻም የልጃቸው ንግግር ሰምተን ተመለሰናል። እጅግ በጣም ልብ የሚነካ ነው። አባታችን የሁላችንም አባት ናቸው። ሁላችንም እንወዳቸዋለን። አንዳንድ የእስልምና ተከታይነን ባዮች ባይወዷቸውም እኛ እንወዳቸዋለን። ወደ ትክክለኛ ቦታ ነው እና የሄዱት። ትክክለኛ ቦታ ላይ የሄደን ሰው ደግሞ መሳደብ፣ መዝለብ፣ ሌላ ነገር ማድረግ እጅግ በጣም የሚያሳፍር ነው እና ለዛውም የራሳቸው የእምነት ተከታይ ሆነው እንደዚህ አይነት ነገር መናገር በጣም ያሳፍራል። ለሁሉም ቢሆን ልቦና ይስጣቸው። ለዛሬ አዘጋጀቻ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትትና ጠይቃችኋለሁ። ምክንያቱም ቪዲዮዎቼ ለብዙ ሰዎች እየታዩ አይደለም እየደረሱ አይደለም እና ለብዙ ሰዎች እንዲዳረስ ደግሞ ላይክ፣ ሼር፣ ሀሳብ አስተያየታችሁን በጨዋነት ኮመንት ላይ እንድታስቀምጡልኝ በትትና ጠይቃችኋለሁ። በሌሎች አስተማሪ ቪዲዮዎች እስከምንገናኝ፣ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። አሬያመ ሀዘነ ልቡና